ማን ነው ግን እንደኔ መጨረሻ አካባቢ በጣም ያዘነ? እግዚአብሔርን በጣም የሆነ ስሜት ነው የተሰማኝ። ማለት መጨረሻ አካባቢ ብሩኬ የሆነው ሁኔታ በቃ ተጨቃጭቀው ተጨቃጭቀው ሀይሚም የሆነ በቃ አልበገር ስትል፣ ብሩኬ ደግሞ ተሸናፊነት ሲሰማው በቃ እልህ በቃ መሸነፍ ምንም አለማድረግ አለመቻል በቃ በጣም በጣም በጣም ሀይ ብዬ ትዕግስቱን ተፈታትነዋለች ዛሬ እግዚአብሔርን እና እኔ በጣም ነው ያሳዘነኝ ዛሬ እግዚአብሔርን በቃ የሆነም ጭንቅ ሲለው በቃ ቁጭ ሲል ሄዱ ምናምን ነገር በነገራችን ላይ እሷም ጨንቋታል በቃ የምታደርገው ግራ ገብቷት ነው እንጂ ለመናገር አስባ ነበረ ግን ደግሞ አይሄድም አንድ ላይ ማለት ብዙ የሚጎለው ነገር አለ። ብዙ መቀጠል ያለባቸው ነገር አሉ። ማለት ብሩኬ እንዳዛ ሲሆን እሷ በጣም ብሷም ተጨንቃለች። ሰላም ሰላም፣ እንዴናችሁልኝ ውድና የተከበራችሁ የኔ ቤተሰቦች እንዴናችሁ? ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ ፕሊስ። ቻናሌ በጣም እየቀሰቀሰብኝ ነው እና ፕሊስ ላይክ አድርጉ፣ ሰብስክራይብ አድርጉ እኔ ስለ ሰው መጥፎ አላወራም። ስለ ሰው አንድም ቀን የሚለ ሰዎች መጥፎ ነገር ተናግሬ አላውቅም። በተለቀቀ ቪዲዮ ላይ የራሴን ሀሳብ አስተያየት፣ የተሰማኝን ነው የምናገረው። እና ሰብስክራይብ ብታደርጉኝ ምንም ማለት አይደለም። ሰብስክራይብ አድርጉኝ፣ አበረታቱኝ። እንዳልኳችሁ በቅርቡ በራሴ ስራ እመጣለሁ። ግን ያው ሰብስክራይብ ትንሽ ስለሆነ በራሴ ስራ ብመጣም ያዳምጠኝ የሚሰማኝ ሰው አይኖርም በሚለው ነው አሁን። እና አንዳንድ ነገሮችን እያስተካከልኩ ነው። እና እንግዲህ በቅርቡ በአዲስ ነገር እመጣለሁ። እስከዛ ግን ሰብስክራይብ እያደረጋችሁ አበረታቱ። እንግዲህ ወደ ዛሬው ቪዲዮ ሲሄድ ወደ ሀይሚና ወደ ብሩኬ ቅድምም ቪዲዮ ለቅቄያለሁ። ግን ድምጽ ምናምን ነበር፣ ስራ እየሰራሁኝ ነበረና በጣም ስራ ነበር። ጓገሽ እያለ ነበረ፣ በጣም ድምጽ ነበረ። ከባግራ ወንድ በጣም የሚረብሽ ድምጽ ነበር፣ እና በደንብ አላወራሁም። ቪዲዮ ነው ራሱ በስነ ስርዓት አላየሁትም። የሀይሚና ብሩኬን ው ሄድ መጣ እያልኩ ስለሆነ ማለት ነው ያሰማሁት። እና ብሩኪ ዛሬ መጨረሻ አካባቢ ላይ በጣም ያዘ ነው። በነገራችን ላይ በጣም ግራ ግብቶታል። እና በመጀመሪያ እሱም ወንድ ነው አይደል? አሁን በእሱም ለምን ተናደደ ምናምን ማለት አንችልም። ለመሰላችሁ አንደኛ ሀይሚን ይውዳታል፣ ያፈቅራታል። ይህን የሚል አሴት ናት። እና እንዴት ነው የሆነ ስትስ በጣም መትውዱት የምታፈቅሩትን ሰው የቅርብ ጓደኛችሁ የሆነ ማለት ፍቅረኛችሁ በቃ ለበላችሁ እና ስላለፈ ስለ በፊት ስለነበረው ፍቅረኛችሁ በቃ ጥሩ ነገር ምናምን ሲያወራላችሁ አትናደዱም? ተናዳችሁ በሽቃችሁ አታውቁም? እኔ በበኩሌ በስሟን ራሱን ሲያነሳ ያንቀጠቅጠኛል። በጣም ቅናተኛ ነኝ። በጣም ስሟን ሲያነሳ ያንቀጠቅጠኛል። እሷ ስም እንዲነሳ አልፈልግም። በም እንኳን አደለም ስለ ሷ ያወራልኝ ይቅርና ስለ እሷም እንዲነሳ አልፈልግም። እና ብሩኬን ቢሆን በጣም ሀይሚዬን ውዳታል፣ ያፈቅራታል። እና በአይምሮ ሲስለው ልጁ ተንበርክኮ ቀለበት ሲያደርግላት ምናምን። ይህንን ነገር ደግሞ ሀይሚዬ ረጅም ጊዜ ጠብቀው ደብቀው ኖራ፣ አሁን ልጁ መቶ ሲናገር ወደ ከኔ ጋር ኖሬ ወይ ከሱ ጋር ኖሬ ሲላት፣ ልጁ ደግሞ አርጎ የተናገርል ሀይሚ እንዳለችው ሳይሆን እሱ ያለው ምንድን ነው ቀለበት አድርጋልኛለች በቃ ወይ ልቀቂኝ ወይ ያዥኝ አይነት ነገር ነው። እሷ ደግሞ እሷ አሁን መልስ ፈልጎ ነው የመጣው። አይሚ ደግሞ ያለችው ምንድን ነው? ነግሬዋለሁ ከአሁን በፊት እንደማልፈልገው ነው ያለችው። ና አንዳንዴ የወንድም ስትሆኑ ይፈታተናቸዋል ሁለተኛ ፍቅረኛም እንደመሆኗ ከሚወዳትም አንጻር ይሁን ቀናት ነገር ብሩኬን ቆንጣት ጣርጎታል ቆንጥጦታል። በቃ እና በጣም ስሜታዊ ሆነ እንጂ ማለት ብሩኬን ቢሆን ሀይሜሄን ታደረጋለች ብሎ ማሰቡ ትንሽ ከበድላል ግን ሀይሜ ደግሞ በጣም በጣም በጣም ስሜቱን ተፈታትነዋለሽ። ገባችሁ ይሆነ በቃ እና አነጋገሯ ደግሞ ማለት ነው ተንበርከኮ ቀለበት አደረገልኝ። ጓደኞቹ ስለነበሩ ያስቃል። እግዚአብሔርን ሸም ያዘኝና እሺ ያልኩት እንደዚህ ብሎ ነገር አለ እንዴ? እዚህ ብሎ ነገር የለም እኮ። ሀይሚዬ እንደው ይሄ ነገር እውነት እንኳን ቢሆን እንደዚህ አይነት ውሳኔ አይወሰንም በህይወት ላይ። እንደዚህም እውነት እንኳን ቢሆን ማለት ነው ለምን ይሄ የህይወት ጉዳይ ነው። ገና ለገናው የእሱ ጓደኞች ሸሚዬ ያስይዙታል፣ ወይ ደግሞ በእሱ ጓደኞች አፍራ ወይም ደግሞ እንዳያፈር እሱን እንዳታሳፍረው ብላ የነገ ህይወቱን የበለጠ ማጨለም የለባትም። ማለት ይሄ ቪዲዮ ለእኛ ነው ለእኛ ትምህርት ነው። ገባችሁ? ማንኛውም ሴት ቢሆን ሐይሚዬ አሁን እንደ ድራማ ወይም ደግሞ እንደ ፕራንክ ተደርጎ የሚሰሩ ቪዲዮዎች በሪል ህይወት የሚደረጉ ነገሮችን ነው። ለምን ህዝብ ለማስተማር፣ እኛን ለማስተማር፣ ኦዲየንስ ለማስተማር ነው ይሄ ነገር የሚደረገው እና በሪል ህይወታቸውም ቢሆን ማንኛውም ሴት እኔም ልሁን አንቺ ወይም ሌላዋ ሴት ምናልባት ለሱ ቤተሰቦች፣ ለሱ ጓደኞች ወይም ደግሞ ለሌላ ሰው ተብሎ እሺ መባል የለበትም በፍጹም። እንደዚህ ነገር አይደረግም። ምክንያቱም ነገ እሷ ሆነ እንደዛ ስትዩ የአንቺ እየተግደረደርሽ ነው እንጂ የሚመስለው አንቺ ሳትፈልጊው ቀርተሻል። ምክንያቱም ኦልሬዲ ኦኬ ብለሽ ተቀብለሻል። ሰው ፊትም ሆነ አልሆነ እሺ ብለሽ ተቀብለሻል። ስለዚህ አሁን ላይ ብሩኬ ደግሞ ጠንከረ በል እንግዲህ፣ ምንም ማድረግ አይቻልም። ወገብህን አሰራርግ እንደዚህ ማዘን በፍጹም የለብህም። ከቻልክ ሀይሚ ጀርባ ምን አለ ሀይሚ ምን ልታስተምረኝ እየሞከረች ነው፣ ወይም ደግሞ ምን ለማለት ፈልጋ ነው፣ ወይም ደግሞ ከኔ ምን ማወቅ ፈልጋ ነው የሚለውን ነገር ዝወርወር ብለህ ለማጥናት ፈልግ። ዙሪያ ሀንገል መጥመጥ አድርገህ እንጂ እንደው ሀይሚ ይሄንን አደርጋለች ብለህ አትዘንብሩኪ አትዘን ምክንያቱም አሁን እዚህ ጋር ሁኔታው ብሩኬ ያመረረ ነው የሚመስለው አምርሯል በጣም ነው ያመረረ ይመስላል ለምን መሰላችሁ እንዴ የራስሽ ጉዳይ ነው አይመለከተኝም ምናምን ነገር ሲል እንደፈለግሽ አርጊ ከሱ ጋር ሰላም ብትፈጥሪ ነው የሚሻለሽ ያ ማለት ምን ማለት ነው ብሩኬ እንደዚህ እንዳጨክን ሀይሚዬ በአንተ ትደራደርም ትወድሃለች ተረዳት ኦኬ ምን ለማለት እንደፈለገች መጀመሪያ ሲጀምር ደግሞ ሀይሚ